ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። ሳምንታችሁ እንዴት ነበረ? እኛ ጋር በጣም አሪፍ ነበረ። ዛሬም በአዲስ ቪዲዮ መጥቻለሁ። ላይክ፣ ሰብስክራይብ በማድረግ ቪዲዮ እንድጀምሩት ጋብዛችኋለሁ። ዛሬ እንግዲህ ቆንጆ ህብስት ወይም ደግሞ በውሃ የሚጋገር ዳቦ እንጋግራለን። በጣም ቆንጆ በጣም የሚጣፍጥ ህብስት እንጋግራለን። እንግዲህ ኪችን ስገባ አጋጣሚ ውሃ ተጥዶ ነበረ ለፔርሙዝ ማጠቢያ። ታውቃላችሁ አራስ ነኝ እና ብቻ አንዳንድ ነገር መስራት ስፈልግ ነው የምሄደው እንጂ ብዙ ስራ አልሰራም። ያው አቤት ውስጥ የምትሰራ ሰራተኛ ስላለችኝ ሷ ናት የምትሰራው። ኤንዌይዝ ውሃ ተጥዶ ጥዳ ነበረ ለፔርሙዝ ማጠቢያ እና ፔርሙዝን ውሃው ሳይቀዘቅዝ ልጠበው ብዬ ወደ ማጠብ ገባሁኝ። ላቦካ ነበረ የገባሁት እኔ ግን ቀድም የገባው እዚህ ጋር ጄን ተቃጥሎ ነበረ። እንደምታዩት በጣም ነው የሚያቃጥለው ውሃው እና ጄን አቃጥየው ነበረ። ግን ትንሽ ታርፍ ያለው ኤንዌስ፣ ፔርሙዛችንን እና ምጠጣበትን ማጋጥብና ከዛ በኋላ ሊጣችን እናቦካለን። እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። ሀሳባችሁን ደግሞ ኮሜንት ላይ ጻፉልኝ። እና ደግሞ ሰብስክራይብ ያላደረጋችሁ ቤተሰብ ያሉናችሁ ሰብስክራይብ እያደረጋችሁ አሁንም በድጋሚ ዛሬ እንዳልኳችሁ ቆንጆ ህብስት እንጋግራለን። በተጨማሪ ደግሞ ዛሬ መድሃኒዓለም ነው የአመት መድሃኒዓለም ነው። ስለዚህ ቆንጆ ቡና አብረን እናፈላለን። እኔ እንኳን ያው ቡና አልጠጣም፣ ግን ያው ማዘር ቡና ስለምትጠጣ ቤተክርስቲያን ሄዳለች ስለዚህ ከቤተ ክርስቲያን ስትመለስ ፏፈሻ አርገን ቡና ቁርሱን አድርገን ምናምን ጠብቃታለን። እንግዲህ ማዘር የኔ ልታረስ መጣለች። እናቴ አይታቸት ከሆነ ከዚህ በፊት ከነበሩት ቪዲዮ ላይ የተወሰነ ፓርት ላይ ገብታለች። እና በሶስት አመት አይ ቲንክ ሶስት አመት እንኳን አይሞላም፣ ብቻ ሁለት አመት ተኩል ሆኖናል ከተገናኘን እና ሚካኤል ሲወለድ ነበር የመጣችሁ። ክርስትናውን አሳልፋ ነበር ሄደችሁ። አሁን ደግሞ ማማዬን ስወልድ ልታርሰኝ መታለች። እናት እንግዲህ ያው ልጇን አሳድጋ እንደገና ደግሞ ለልጅ ልጆቿም ትተርፋለች እና ብቻ ልታርሰኝ መጥታለች። በጣም ደስ ብሎኛል። ጉስቁል ብላለች ምናምን ከፍቶኛል። በዛ ደግሞ ግን ይሁን እግዚአብሔር ይመስገን በህይወት ስላለች እና። እና ማጌንም እንደዚያ ጠብኳት። እንደምታዩት ይሄኛው ማግ ክዳኑ ብቻ ግን ፏፈሽ አርገን እንጠብቃታለን፣ ቡና እናፈላለን ምናምን ብቻ አብራችሁን ቆዩ። በዚሁ አጋጣሚ ህብስቱን ስጋግር ላሳያችሁ ብዬ ነው እና መቅረጽ ትዝ ያለኝ በመሃል ነው። ምክንያቱም ህብስት ልጋግር ብዬ ሳስብ እንዴት እንደሚጋገር ምናምን የማታውቁ ሰዎች ካላችሁ በዚሁ መንገድ መጋገር ትችላላችሁ። በቀላሉ ደግሞ በድስት በትንሽዬ ቃርጋችሁ እንዴት መጋገር እንደምችሉም እንድታዩና መጋገር የምትፈልጉ ሰዎች ህብስት የምትወዱ ሰዎች ምናምን እንድትጋግሩ በሚል ነው ሀሳቡ የመጣልኝ። ኤኒስ ግን ቪዲዮውን መቅረጥ ጀምር ያለው ከመሀልም ቢሆን መግቢያ ቪዲዮ ሳልሰራላችሁ ጀምር ያለው እና እና ሁሌ የምጠቀማቸው ግብአቶች አሉ የብርቱካን ፍቅፋቂ ዳቦ ስጋግር ኤኒ ስንዴ ነገር ስጋገር የብርቱኳን ፍቅፋቂ አስገባለው። ኔ በጣም ነው የሚያጣፍጠው በጣም ቆንጆ ሽታ እንዲኖረው ስለሚያደርግ ማለት ነው። እና ብርቱኳን ካላችሁ የብርቱኳን ፍቅፋቂ ተጠቀሙ። እና ስኳር አድርጌያለው ጫው። በተጨማሪ ደግሞ እርሾ አድርጌበታለው። ከዛም የበቃኝን ያህል ዱቄት ካረኩኝ በኋላ ቤኪንግ ፓውደር ከላይ ነስነስ አረግበታለው። ስታቦኩ ሊጡን በጣም መወፈርም መቅጠንም የለበትም። ከዛ እቤት ውስጥ ዘቢብ ነበረኝ። ዘቢብ ትንሽ እያደረግበታለሁ። ከዛ ማቡካት ይሆናል። በደንብ ማሸት፣ ማንኛውም ዳቦ ምናምን ነገር ስትጋግሩ በደንብ ማሸት አለባችሁ። ከዛ ደግሞ ለምትጋግሩት አይነት ቢቀጥና ነው ቢወፍር ነው ቆንጆ የሚሆነው የሚለውን ነገር ደግሞ ማወቅ ይኖርብናል ማለት ነው። ስለዚህ እኔ መካከለኛ አድርጌ አቦካለው። በደንብ አሸቼ አቦካዋለሁ እና እስከ መጨረሻ ቪዲዮ ድረስ አሁንም አብራችሁን ቆዩ። ቪዲዮውን እስከ መጨረሻ እዩት እና ላይክ፣ ሰብስክራይብ አድርጉ። ሀሳባችሁን ደግሞ ኮሜንት ላይ ጻፉልኝ። በዚህ መልኩ ብትጋግሪ ይሻላል ብላችሁ የምታስቡትም ካለ ለኔም ስለሚጠቅመኝ ኮሜንት ላይ ጻፉልኝ እና በዚህ መልኩ ሊጣችንን ካቦካን በኋላ ኩፍ እንዲል ለደቂቃዎች እናስቀምጣዋለን ከድነን ቶሎ እንዲቦ ካላችሁ ደግሞ ወይም ኮፍ እንዲልላችሁ ከፈለጋችሁ ሞቅ ያለ ነገር ላይ ያስቀምጡት፣ ወይም ደግሞ ሙቀት አካባቢ ላይ ያስቀምጡት። ኤንዌይስ ግን እኔ ካቦካው በኋላ እቃዎቹን መላለስኩኝ እና እጄን ታጥቤ ወደ ሌላ ስራ ነበር የገባሁት እና እቃዎቹን ከመላለስኩኝ በኋላ ወደ መኝታ ክፍል ማጽዳት ነበር የገባሁት። እዚህ ጋር እንደምታዩት ውሃ መታ ነበረ እና እያጠበች ነበረ ልጅቷ። እንደምታዩት እንደዚህ ፏ አድርገዋለች፣ በጣም ቆንጆ አድርገዋለች። ሳሎኑን ልጅቷ ታጸዳዋለች፣ መኝታ ክፍሌን ደግሞ እኔ አጸዳዋለው። አብራችሁኝ ቆዩ እና ጋይሶች፣ አሁን ለህብስት የሚሆነውን ሊጥ አቡክቻለሁ። እሱ ኩፍ እስኪልልኝ ድረስ ደግሞ እንደምታዩት መኝታ ክፍሌን አጸዳለሁ፣ እኔ ራሴ ማለት ነው። ከዛ ሰራተኛዋ ደግሞ ሳሎንና ሌላውን ክፍል ታጸዳለች። ከዛ ቡና ፏፈሻ አድርገን ማዘር እንጠብቃታለን። ዛሬ አመት መድኃኒዓለም ነውና ቤተክርስቲያን ትሄዳለች፣ እስካሁን አልመጣችም። ኤኒዌይስ ግን ቆንጆ ነገር አድርገን እንጠብቃታለን። ለማዘርን ደስ እንዲላት ነው የምናደርጋት። ስለዚህ አብረን እናጽዳ፣ ብራችሁን ቆዩ። እዚህ ጋር ቪዲዮ እንዳይረዝምባችሁ በሚል ስፒዱን በጣም ጨምሬዋለሁ። ምክንያቱም እንደምታዩ ተዝረክርኳል። በጣም የታጠቡ ልብሶች ነበሩ አልጋ ላይ ምናምን፣ እነሱን ስካጥፍ ምናምን ብቻ ብዙ ስለነበረ የሚነሳሳ ነገር ስለነበረው እንዳይረዝምባችሁ በሚል እስፒዱን ጨምሬ ዋለው። ኤንዌስ ግን እስከ መጨረሻ ቪዲዮ ድረስ አብራችሁን ቆዩ ላይክ ሰብስክራይብ ማድረጋችሁን እንዳረሱ ሰሜንታ ክፍሌ። እንደዚህ ከዘዳ በኋላ ሊጡ ኩፍ ብሎ ጠብቆኛል። እንደምታዩት ቆንጆ ሆኖ ኩፍ ብሏል። ስለዚህ የምጋግርበትን እቃ አዘጋጅና ትንሽ ዘይት አድርጌ ቀበዋለሁ። ከዛ እንዳይዝ ደግሞ በተጨማሪ ዱቄት እነሰንስበታለው ማለት ነው ሊጡን በዚህ መልኩ አዘጋጅቸኋለው። ከዛ የምጋግርበትን ድስታ አዘጋጃለው። ድስታችሁን የምትጋግሩበትን እቃ በደንብ የሚይዝላችሁ መሆን አለበት። እና እኔ ተለቅ ያለ ድስት ተጠቅሜ ያለው ለዚህ ለምታዩት እቃ በደንብ እንዲይዝልኝ ማለት ነው። ከዛ ሊጡ ላይ እንደገና ትንሽዬ ዘቢብ ከላይ ያደርግበታለው፣ እንዲያምር ውስጡ አለው፣ ቅድማ አንድ ላይ ያብኩችበት አለው፣ ግን ከላይ ደግሞ ሞር ውበት እንዲኖረው የተወሰነ ፍሬ ያደርግበታለው ማለት ነው። ህብስት ደግሞ እሳት ስለማይነካው ነጭ ሆኖ ስለሚጋገር እንደዚህ አይነት ነገር ስታደርጉበት በጣም ያምራል። እንደምታዩት በዚህ መልኩ ቆንጆ አድርጌ አሳምሬዋለሁ። ከዛ ድስታችን ላይ ይሄኛውን ድስት ማስቀመጫ እቃ እናደርግበታለን ማለት ነው። እናንተ ስትገዙ ከፍ ያለ ከዚህ ያለ ከፍ ያለ ብትገዙ አሪፍ ነው። እኔ ተሸውጄ ይሄ እግሩ አጠር ያለው ነው የገዛሁትና ሞር ውሃ በደንብ እንድታደርጉበት አያደርጋችሁ። ምክንያቱም እቃችሁን ይነጋባችኋል፣ የምትጋግሩበትን ማለት ነው ስለዛ ከፍ ያለ ግዙስ እናንተ ስትገዙ ማለት ነው። እኔ አንዴ ገዝቻለው። ሬዲ ኦሬዲ። ስለዚህ ትንሽ የውሃ አደርግበትና ና አስገባዋለው ማለት ነው። ወደ ውስጥ እቃውን ውሃ እንዳይነካባችሁ ከስር ያለው ብረት ያስቀመጣችሁ ድረስ ታደርጉና ከዛ ትጋግሩታላችሁ። ኦሬዲ ኸው እኔ አድርጌዋለው። በጣም ትንሽ ውሃን ያደረግኩበት እኔ እግሩ አጭር ስለሆነ ግን፣ ያው ቶሎ ቶሎ እያየው ውሃ ጨምርበታለሁ፣ በደንብ እንዲበስል ማለት ነው። እና እየበሰለልኝ ነው። በመሀል በመሀል ያው ማማ ጋር እየሄድኩኝ ስለሆነ እየተመላለስኩ እያየሁትኝ ነው። ኦሬዲ በደንብ ወደ ላይ ኩፍ ብሎልኛል። እየበሰለ ነው ግን ሞር እንዲበስል እንዳልኳችሁ ሊጥ ሊጥ የማለት ባህሪ ስላለው በደንብ እንዲበስል ውሃ እያደረጋችሁ በደንብ ማብሰል አለባችሁ ማለት ነው። እና ከሰላሳ ደቂቃ በላይ በስሏል ይበቃል ብዬ አስባለሁ። ግን ሞር ደግሞ እርግጠኛ ለመሆን ከፈለጋችሁ እንደዚህ ቢላ አድርጋችሁ ትሞክሩታላችሁ። የሆነ ሊጥ የሚመስል ትንሽም ነገር ከሆነ ከወጣ በደንብ ሞር እንዲበስል ማድረግ አለባችሁ ጨምራችሁ። ካልሆነ ግን ማውጣት ትችላላችሁ ማለት ነው። እንደበሰለ ያስታውቃል ማለት ነው። ግን እንዳልኳችሁ አሁንም በውሃ የሚጋገር ዳቦ በጣም አስቸጋሪ ነው፣ መብሰል አለመብሰሉን ለማወቅ እና በደንብ ጊዜ የሰጣችሁ ቢበስል ምንም ስለማያር በደንብ እንዲበስል ማድረግ ትችላላችሁ፣ ጊዜ የሰጣችሁ ማለት ነው። ኤኒዌይስ እኔ አውርጀዋለው። ረጅም ደቂቃ ነው የበሰለው፣ ይበቃዋል። ፓወርም ስለነበረ ኦቭኑ ያደረግኩበት የመጨረሻ ፓወር ላይም ስለነበረ ይበቃዋል፣ ስለዚህ አውጥቸዋለው። በምታዩት መልኩ ቆንጆ ሆኖ ተጋግሮልኛል። እና ጣዕሙም እዚህ ጋር እየቀመስኩት ነበረ። በጣም ይጣፍጣል እና በስሏል። በደንብ እውነት ነው የምላችሁ፣ በጣም በስሏል። ከዚህ በፊትም ጋግሬ አውቃለሁ ስለማውቀው ማለት ነው። ኖርማሊ ሳልቀርጽላችሁ ለቤት ጋግሬ አውቃለሁ ብዙ ጊዜ እና አንዳንድ ጊዜ በደንብ ካልበሰለ ሊጥልጥ የማለት ባህሪ ያለው ስለዚህ በደንብ ጊዜ ሰጥታችሁ ነው ማብሰል ያለባችሁ ማለት ነው። ኤኒዌይስ ይህን ይመስላል ህብስታችን። ስለዚህ በመቀጠል ደግሞ ቡናችን እናቀራርባለን። ግቢያችን ውስጥ ያለውን ሳር ቆረጥ ቆረጥ ያደረግን እና ሳር አምጥተን ነሰነስን። ከዛ ደግሞ አበባ አመጣችልኝ። ይህን የምታደርገው ጉድ ልጅቷ ናት እኔ አይደለሁም እና ከ ምንድነው፣ አጥር ላይ ይሄ ለአጥርነት የሚሆን እንትን አለ አይደለ? ከሱ ላይ አበባ ቆርጣ መጣችና አበባ ያደረግንበት ውበት ሰጥቶታልና ደስ ይላል። ኒስ። ግን ቡናችንን እናቀራርባለን። አሁንም አብራችሁን ቆዩ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። አድርገን ማዘር ጠብቀናታል። ስለዚህ ከሰራችሁ የተያዘ ነው። ፏፏ አድርገን እንደዚህ ቡናችን እናፈላለን። በጣም የሚያበር ህብስት ነው፣ ሰራ ነው። ህብስቱን እቤታችሁ ሰርታችሁ ሞክሩት። በጣም ትውታላችሁ፣ በጣም የሚጣፍጠው እንደዚህ። ፏፏ አድርገን ቡናችን እናፈላለን። እንዳልኮቹ ዛሬ መድሃኒዓለም ነው፣ ስለዚህ የዓመት መድሃኒዓለም ነው። ባህራስነት እቤት እንደዚህ እናሳልፈዋለን። እንግዲህ ምን ማረጋጫለሁ። ህብስቱን ሞክሩት። በጣም ነው የሚጣፍጠው። በጣም ነው የምትወዱት። ላይክ ሰብስክራይብ ማድረጋችሁን እንዳረሱ። እንደምታዩን በዚህ መልኩ ፏፈሽ ብለን ከእናቴ ጋር እየተጫወትን እየተሳሳቅን፣ የልቤ ልባችንን እያወጋን ነበረና በጣም ደስ ይላል። እግዚአብሔር ይመስገን፣ ከሁለት አመት ከምናምን በኋላ ተገናኝተን እንደዚህ ጊዜ ስላሳለፍን ደስ ብሎኛል በጣም እና ደስ የሚል ጊዜ ነበረ። ህብስቱንም እንደምታዩት በዚህ መልኩ በልተኗል፣ ሰርተኗል። የዛሬ ቪዲዮአችን ይህን ይመስል ነበረ። ቀጣይ ቪዲዮ እስክንገናኝ ድረስ ደህና ሰንብቱ። ባይ ባይ።